አንድ አምላክ በሚሆን በአብ በአ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን። ልጄ ወዳጄ፣ ሁሉን ሀብት ሰጠኸኝ በምድር ላይ ማደሪያ መረጠኸኝ በሲኦል ያሉትን ነፍሳት አውጥተህ ፈቃዴን ትፈጽምልኝ ዘንድ ወዳለሁኝ ጩኸታቸውን ሰምቻለሁኝ እና እመቤታችን ለጌታይም በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለአንቺ አንቺ ፍጥረቱን እምር አለ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው መታሰቢያሽን ባለም ሁሉ ያስተምራሉ። ሁሉም እያንዳንዱ ያለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሚያም ነው ከተጠመቁት አንዲት ነፍስ ሳትገሉ ሁላችሁን አወጣቸዋለሁ አለኝ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮት ሁሉ ይወጣሉ። የኔ ፍርድ የአባቴ ፍርድ የመንፈስ ቅዱስ ነው። ስለ እናቴ ስለ እመቤቴ ልመና ነፍሳትን ሁሉ ታድናቸዋለን። ከእንግዲህስ ወዲህ በገሃናም ስቃይ አይኖሩም፣ እንደ መላእክት በእግዚአብሔር ቤት በተርላ በደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሰራ፣ ቄስ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳ ቄስ ሆነው አምላክን የወለደች የእመቤታችን ስጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈጠር ሁላቸው ከጌታ ጋር እንደ አንድች ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ስርዓት እግዚቦታውን ሲጨርስ ደቀ መዛሙርቱን ስጋውን ደሙን አቀበላቸው። በዚህ ቦታ ከመላእክት ጋር እንደሆኑ፣ እመቤታችንም በልጇ ወዳጆች ስጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለእርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለሙ ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በረፍትሽ ቀን ወደ ሰማይ ባድረግሽበት እለት ይኸውም ነሐሴ አስራ ስድስት ቀን መታሰቢያሽን የሚያደርገው ለስጋው ደግሞ የተዘጋጀውን ሰው ሁሉ በመንግስት ያሉ ማህበረ በኩር እየተባሉ የእነ አቤል መስዋዕት እንደተቀበሉ መስዋዕቱን እቀበለዋለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሞን በህይወት መጽሐፍ ውስጥ ጽፈዋል። ለእርሱም ለልጆቹም በመንግስተ ሰማያት መኖሪያ ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መስዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነትን እሰጠዋለሁ። እመቤታችንም ልጄ ወዳጄ ሆይ ስለ በጎ ምግባራት ባለም ሁሉ ያስተምሩ ዘንድ ለደቀ መዛሙርቱ ብዙ ጊዜ ስታስተምራቸው ሰማሁኝ አለ። ለዓለም የሚሆን እግዚአብሔር ሕግ ነውና አሁንም አንተን በአይናቸው አዩ፣ በእጃቸው ዳሰሱ፣ ትምህርትህን በጆሯቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማያት ባረጉበት ቀን በእጅ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢርን ይገልጻላቸዋል እና ድህነትን የሚሆን ነገር ነው። የገለጸላት ትንሣኤ ህይወትም አንተ ነህና እመቤታችን ለልጇ ለወዳጇ ይህን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረስ አበራች። በጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላቁ አዘዛቸው። እኔም ይህን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊ ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸው አላወቀውም። እኔ አብሮኮሮስም የቤተ ክርስቲያን ስርዓቶቿን አይቼ ካወቀው በኋላ ወደ እስያ ሄድኩኝ። መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየኋት። እነሆ ዮሐንስም ፊቱ በጸዳ ለብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ደግመኛም ደቀ መዛሙርቱ የንጽህት እመቤታችን ስጋዋ ካለበት በእርግቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው፣ እወቃቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባህር የወለደው የብርሃን ማደሪያ ናትና፣ እርሱ ቅድመ ዓለም የነበረ ሲሆን ማደሪያ ተወን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመነዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ለበነዋ ክብሯ ለዘላለም ከሁላችን ጋር ይደርብንና የምሕረትና የእመቤታችን ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማህፃንሽ አደርሁብሽ አዲስ ምድር የተባልሽ አንቺ በመስቀል ተሰቅሎ ሳለ ያዘነችው ልቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ቅድስት ድንግል ማርያምን ያመሰግኗታል። ዳግመኛም በመከራዬና በመሞትበት እለት ከመስቀሉ እግር መቆምን መረጠች አለ። ሰረግላ የተባለች ማርያም እናቴ በቀራኒዮ ሳለው በቀኝ ቁማ በእኔ ላይ የደረሰው መከራ የች። እንደዚሁም ዜና እረፍቷንና በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ህጉን ለማስተማር ፍለጋውን ተከተሉ። ጥር 21 ቀን ያረፈችበት፣ ነሐሴ 16 በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጽሐፍ ታገኝች ጻፉላችሁ። አይሁድ ስጋዋ በጌቴሰማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ስጋ የተቀበረበትን ምድርም ጌታችን ኢየሱስ ክርስቶስ በአረካት በቤተ መቅደሷ በአረባውያን መካከል ሚልጥያኖስ በሚባል ቦታ ታነጸ። እንዲህም ስለ እመቤታችን ቅድስት ድንግል ማርያም ስጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገ የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ስጋና ወደ ሐዋርያን በሰዱዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የስጋዋን ቦታ አዘጋጅ። ወንድሞቼ፣ ስለዚህ በድንግልና ስጋ በድንግልና ህሊና ህትምት የምትሆን የእመቤታችን መታሰቢያና ክብር አባ ጊዮርጊስም እርገቷን ውዳሴ ድንግል በሚባል መጽሐፍ ጽፏል። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሰኔ ቀን የሚነበብ የኪዳነ ምሕረት ድርሳን ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ማርያምን በመረጣት በእግዚአብሔር አብ ስም በማሕፀኗ ባደረ በእግዚአብሔር ወልድ ስም በጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗዋን መጽሐፍ እንጀምራለን። ከእርሱ ጋር በባለማንነት ትኖር ዘንድ ያከበራት ያነገሳት፣ እርሷ በህሊናዋም በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችን እንደ ዘላለሙ ይቅር ይበለን፣ አሜን። በዚች በበዓሉ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህችውም የሲውል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ ናት። የማትፈርስ የአድማስ ግድግዳ እርሷ ናት። አማኑኤልን የወለደችው እርሷ ናት። የመሰራች ማደሪያ በመስቀሌ ታጀበች፣ ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይህች ድንግል በምን ምሳሌ ትመሰላለች? አመታት ሳይፈጠሩ ወራት ሳይቆጠሩ በሉ እግዚአብሔር ሕሊና ነበረች። የተዘጋጀች ምድር እርሷ ናት። ከፍጥረታን አስቀድማ ነበር የነበረች። መላእክት የሚያመሰግኗት ፀሐይ የክልላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሰረት ይህች ናት። የአባታችን አዳም የድህነት ተስፋ እርሷ ናት። የአቤል መዓዛ መስዋዕት የአባታችን የኖህ የእምነት ቃል ኪዳን ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሳን ጥበብ የሲራክ መጽሐፍ፣ የኤልያስ የሰርክ መስዋዕት፣ የባሮክ በለስ፣ የሄኖክ ራእይ አምላክን የወለደች መቤታችን ቅድስት ድንግል ማርያም ይህች ናት። የኖህ ድህነት ስምንቱን ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩቅ እስተደመና የተባለች ቅድስት ድንግል ማርያም ይህች ናት። የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲትስ እንኳን የማትሻር አስሩ ቃላት የጻፉባት የሙሴ ጽላት ይህች ናት። የሮቤል ተክል የኢሳኮር የልደቱ ምልክት የአሴር የእህል በረከት የአስቴር ጸሎቷን የምታሳር ሆለ ሆርኒስን ድል ለምትነሳ የዩዲት ጥበብ የምትሆን ቅድስት ድንግል ማርያም ይህች ናት። የይሁዳ የምስፍናው ሀብት የዛብሎ የህሊናው ተስፋ የሶስና ልብ ካዘን የምታረጋጋ የኢያቄምና የሀና ልጅ የዮሐንስ የአንደበቱ ክብር ሶሉ ያን የተባለች ቅድስት ድንግል ማርያም ይህች ናት። የሴም የርስቱ ምድር ምስራቃዊት የሄዶም ገናት ከከነገደካ ኃጢአትን የምታስተሰሪ የንፍታላይምም ዘንባባ የብንያም ሰርክ ምግብ እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በመናሴ መካከል አንድነት የምታደርግ የያቄምና የሃና ልጅ ቅድስት ድንግል ማርያም ይህች ናት። ልመናዋ ትሯ ለዘላለም ከሁላችን ጋር ይደርብን፣ አሜን።